እኔ ማለት ነው ከቡሩክ ማለት ነው የሚጠላው ነገር ምን አለ መሰላችሁ? የኔ ምንድን ነው እራስሽን ታከብጃለሽ። የምር ነው የኔ። ካንቴ ውጪ ምድር ላይ ወንድ አለ አይመስልም። ገባ እንደዚህ ነገር እኔ በጣም ነው ሞደው፣ በጣም አከብራለው። ነገር ግን የኔ አንድ እኔ ወንዶች ማለት ነው እራሴን ሲያከብድ እኔ ደስ አይለኝም። የምር ነው ገባችሁ? የሆነ ከሱ ውጭ የሚ ወንድ ያለው ማለት በቃ አልመስለም። ገባ ምንድነ አንተ ምን እን ምን ችግር አለ የምትል ለማን ሴት ቅድም ያኛው ቻናል ላይ ሰርቼ ዝም ማውራት ብዬ ግራ ብዬ ቅድም ማለት ምናል መሰለ ሴት ልጅ ነችና፣ አንተ ሕይወትህ ላይ አምና ተቀብላ ከአንቴ ጋር መቀጠል ትፈልጋለች። ገባ ደግሞ ትወዳለች። አንተም በጣም ነው ነው ከፍ የራሳችን የምናስከብረው መንገድ ማለ ማለት ማስከበር ምንድን ነው? ሆነ የሚኒቀው ሰው ካለ አጠገባቸው ላይ የሚደፍር ሰው ካለ በክፉ ነገር እንደዛ ነው እንጂ ፍቅረኛሞች፣ ሁለት ጎደኛሞች ሆናቸው ሲትኑ የራሳቸውን ማካባት የለባቸውም። ግን ማለት ነው እኔ አንዳንድ ሳስበው ምን ያለ ማሰላቸው ፍቅር ማለት ነው ፍቅር ተፋቅሮ ተወዷት፣ በቃ ወዷት፣ ሩቅ ላይ ወይም አይቶ ከእሱ ቢሆን ነው እኔ ነው በቃ ነው እና ብሩክና ሄቢማ ላይ ያው ምንም ባንድም ከዚ ነው እና ይሆን በዛ ፍቅር ምርጥ ብቻ አላቅም። ሄሚ ግን ያው ለቡሩክ ራሷን ከፍ አታደርግም፣ በእውነቴ ነው የሚላቸው ራሷን ከፍ አታደርግም። ነገር ግን ሌላ ሰው ጋር ከፍ ብትልም ቡሩክ ጋር የሆነ ራሷን ከፍ አድርጋ ራሷን ሰማይ ላይ በቃ ፎቅ ላይ ሰቅላ አታይም። ዝቅ ብላ ነው የሚማለት። ከአንተ ጋር የምታሳልሁ ብዬ ነው የማስበው። ብርቅ ነው እና ምንድን ነው ውዶች፣ ውዶቼን የሚያምላችሁ ድራማም እያለቀ ነው ይመስላል። ድራማ እያለቀ ነው እና ባርቱ እንግዲህ ሁሉም ነገር አንድ ይሆናሉ። አሁን ከዚህ በኋላ ይታረቃሉ እና ለሁሉም ነገር ላይ ደግሞ በቃ ወን ተስፋ ለመቁረጥ አትሞክር። ጀምሩ ነው በጣም ነው ተስፋ የምትቆርጡ አንተ ምን ነው አክነው ተስፋ መቁረጥ ቀላል ነው እንዴ ተስፋ ማለት በትንሽ ነገር ቶሎ ብሎ ተስፋ መቁረጥ ምንድነው በቃ እኔ እና የሷ ነገር በቃ ያለቀ ማልቆ ይመስላል ትላለች ምናምን። እንዴ ምንድነው ፍቅር ቀልድ ነው? እንደብራዘራችን ቀልድ እኮ አይደለም እኮ። ማሷ ተከፋፍላችሁ እኮ ነው እዚህ ጋር የደረሳችሁት። ያን ፍቅር ዳነ ዛሬ በቃ እንንጃ ብርቱ ሆኖ እንዲቀጥል ማድረግ ለማሞከር ነው እንጂ እኔና የሷ ነገር ያ ያበቃው ይመስላል ምናምን ምናምን ትላልና የምራ ይባልም እግዚአብሔርን በቃ የማታጋስ አለ ፍቅር ታጋሽ እኮ ነው። እኔ ደግሜ ደግሜ ደጋግሜ የምናገረው ነገር እና ግን ዛሬ ቢዶ ይነ ተማችቶኝ ያለሆነ ሲነግራችሁ በጣም ነው ያሳቁት። እና ቡሩክ ለሚነኝ ለምኝ ያልከውባት ፓርት እና ደሞ አንድ ፓርት ደሞ ምንድ ነው እኔና እሷ ግን ቀድሚያ ግን ለእሷ ነበረ ሚሰጣት ነበር ማለት ቀድሚያ ለእሷ ነበረ ሚሰጣት ግን አሁን ኒንጃ እኔና እሷ ነገር አብሮ መሆን ኒንጃ ትንሽ ፐርሴንት ነው ያለው የሚመስለኝ ምናምን ነው ያልክ ያለው ማይነው ለምንድነው ማለት በአንዴ ተስፋ የምትቆርጠው? ለምን ህንዴ ፍቅሩ እኮ ነው። ብራዚል እውነት ምትወዳት ከሆነ አንቴ በአንዴ በአስዋለት ተስፋ መቆረጥ የለብህም። ስለመት ስለምታፈቅራ ደ እንዴ አሁን እኮ ከንቺ ጋ ልኖር ብለ አብሬ ለመኖር ሄድኩ እኮ ስለምትወዳት እኮ ነው። ትወዳት አለ እኮ እስከ ጥግ ድረስ ሰው እንኳን እንዲነካት አትፈልግም። ካሷ ጋር ሌላ ሰው እንዲሆን ራሱ አትፈልግም። ሰው ወል የምር ነው ለደቂቃ ማለት ነው ማንም ሰው ማለት ነው አይኗን እንደዚህ እንዳያት አትፈልግም። ሀቅ ነው ይሄ እየወደት ካዝም ብለ በቃ ውስጡ ላይ በቃ ይሄ አፈርጠው እንዴ ከውስጥሽ ጋር ያለው ፍቅር ክን ደምንሽ እንዴ ውስጣችሁ ለፍቅር ደብቃችሁ ዝምላችሁ ታስማ ስላላችሁ እንዴ ማቤት ድረሽልኝ ወይ ጌታ ወይ። ሰላም ሰላም ውዶች እንዴት ናችሁ? እንዴት ስዋላችሁ? እንዴት ስቆያችሁ? እንዴት ስከረማችሁ? እኔ ደህና ነኝ እግዚአብሔር ይመስገን ውዶች። እኔ ማ ግቢያ ላይ አንዳንዴ ሰላም ይላሉ፣ አንዳንዴ ደግሞ ቆይቼ ነው ሰላም የሚሉ፣ ይቅርታ ያረጋችሁኝ ማለት ነውና ምን እንደሆነ ያኛው ቻናል እንደው ቪዲዮ ሰርቼ ያለው አይታችሁ ታልብያ ያስባለሁ። አሁን ላይ ግን ለአቶ ቡሩክ ነው ማለት ለማስተላለፍ ማጣውት አቶ ቡሩክ ግን ምንድነው ይወዳታል? ያፈቅራታል? በቃ እንጃ። ምንድነው የኔ ራሱን ያካብዳል። ደሞ ሄሜ ከሱ ተለይታ መኖር የምትችል አይመስልም። ምንድነው ያለው ሚሰማ ጆሮ ራሱ ታጭ ያለሽ ነው ያለው። አንቺ ሲታወሪ ወሬ ሚታወሪ ወሬ ሚሰማ ጆሮ ታጭ ያለሽ አልክ። እንደምንሽ ተው እንጂ ማለት ሲታስበው፣ ማለት እንጂ እንዴት ነው እንዴት ነው የምታስበው? ካንቴ ውጪ ምድር ላይ ሰው አለ አይመስልም ነው ነው ያለው ወንድ ማንኛውም ወንድ ወንድ መስሎ አይታይም ነው ነው። አባቴ እንደዛ ይባል እኮ ተረጋጋ። እሺ ሴኬንድ ቢትል ጥሩ ይመስለኛል። ና ነቨር በቃ ፍቅር ከሆነ ፍቅር ሁለቱም ተከባብራችሁ መኖር ነው። ተዋዳችሁ እምነት ማላችሁ ላይ ኖሮ መኖር ነው። አለቀ። አንዱ ራሱን ከፍ ያደረገ፣ አንዱ ራሱ ዝቅ ያደረገ ለፍቅር መስዋዕት እየከፈለ መኖር ይሄ ተገቢ ነው ብዬ አላስብም። በቃ ለፍቅር ማለት ለፍቅር ታጋሽ መሆን አለባችሁ የተፈጠረ ነገር ፍቅር ማለ ብዙ ብዙ ችግሮች ይኖራል። ብዙ ችግር ነው የሚፈጠረው። ግን ፍቅር የተፈተና ፍቅር ማለት የጸና ነው። በቃ ጠንካራ ይሆናል። ነገ የምር ነው የምላችሁት የተፈተና ፍቅር እና በቃ ፍቅራችሁ ላይ ፈተና ሲበዛ ለማለፍ ጠንካራ ሆኖ እንጂ ለመለየት ከምትወዱት ሰው ጋር በቃ እንለያያለን እኔን አይሷ ነገር በቅተዋል ይመስለኛል። ተስፋ መቁረጥ አይደለም

እና እንደዛ ነው ምለ ብቻ አላቅም። ቡሩክ የምር ነው ሁሉም ነገር ላይ ታጋሽ ሆኖ ታጋሽ የሆነ ሰው በጣም መልካም ሰው ይደርሳል። መልካም ማለት መልካም ቦታ ይደርሳል። ለሁሉም ሰው፣ ለሁሉም ነገር ትዕግሥት ያለው ሰው ትልቅ ቦታ ትልቅ ደረጃ ይደርሳል። ታጋሽ ሰውና የሆነ ትዕግሥት ያለው ሰው መሆን አለበት። ገባ ይደ ለፍቅር ደግሞ መሥዋዕት እንደዛ አይደለም፣ የሚካፈለው ፍቅር ተስባ አንዴ ቁረጫ አይደለም። ፍቅር ታጋሽ ነው። ገባ በቃ ለፍቅር መታገስ ነው ያለብ በሁሉም ሁሉ ነገር በ በፍቅር ላይ ከሚወዳት ላይ የመጣው ነገር ማጋፋት ጠንካራ መሆን ነው ያለብ። ቀባይድ እና ይሁ ማለት ፍቅራችሁ ማለ የተፈጠረ ነገሮች በቃ በአንድ ላይ ሆናችሁ ለመፈታት መሞከር ነው። እና ታጋጅ ሰው ሆኒ ነው የምልህ። ለፍቅር ማታገስ ጥሩ ነው፣ ነገ መልካም ቦታ ያደርሳል። ታገስ እና ለሁሉም ነገር ጊዜ ስጣ። አስረዳት ያለችው ነገር አስረዳት። ስለምት ወዲ ነው ማወቅ ነው የፈለገችው ካንተ ጋር ስለምት ቀጥል እኮ ነው እንደዚህ አይነት ነገሮችን ማወቅ የምትፈልገው። ገባ አይደል? አስረዳት በቃ አለቀ። ምንም እንደዛም ያነጫኔ ነገር የለም። ታስረዳም የምትፈልገው ነገሮች ሁሉ ማስረዳት ነው ያለብህ እና በቃ ምንም አንተ የሚያነጫኔ ነገር ምንድነው ምናምን ምናምን አትባል እንዴ። ለምን አስረዳለው አትባል። ካንተ ጋር የሆነ ነገ ነገ ህይወት ምኞት ስላላት ይሁን ይችላል እንደዚህ የምትሆነው። ገባ አይደል? በቃ አንተም እንደዛ ታግሴ ሁሉ ነገር ማስረዳት ነው ያለብህ። እና ውዶቼ ወዳችኋለሁ። መልካም ምሽት ይሁንላችሁ ባይ